ወጣቶች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደናነኝ። ዛሬን በጠቃሚና በአዲስ ፕሮግራም በድጋሚ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የጥቅል ጎመን ጭማቂ ወይም ደግሞ ጁስን ብትጠቀሙ የምታገኙትን አስራ ሁለት አስደናቂ የጤና ጥቅሞችን እነግራችኋለሁኝ እንዲሁም ደግሞ አዘገጃጀቱን ከመጠን በላይ ከተጠቀማችሁ የሚያስከትለውን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 አንደኛ የጨጓራ ቁስለትን በተፈጥሮ ይፈውሳል። የጥቅል ጎመን ጭማቂ ወይም ደግሞ ጁስ የጨጓራ ሽፋንን ለመጠገንና ለማጠናከር የሚረዱ ኤል ግሉታሚን እና ቫይታሚን ዩ የበዛበት ነው። እነዚህ ውዶች የጨጓራ ቁስለትን፣ የጨጓራ ህመምን እናም የአሲድ መመለስን፣ ኢንፍላሜሽንን በመቀነስ ሞፎስን ያፋጥናሉ። አዘውትሮ መጠጣት የጨጓራ ህመምን እናም የአሲድነት መጠን በተፈጥሮ ያረጋገዋል። ሁለተኛ፣ ጉበትን ያጸዳል። የጥቅል ጎመን ጭማቂ ወይም ደግሞ ጁስ ኃይለኛ አንቲኦክሲዳንት የሆነውን ግሉታቲንን በመጨመር ጉበትን ይረዳል። ያለው የሰልፈር እናም የቫይታሚን ሲ ይዘት የጉበትን የማጽዳት ሂደትን ያሳድጋል። ይህም ሰውነት ጎጂ ኬሚካሎችን የአልኮል ቅሪቶችን እናም ቆሻሻን በብቃት እንዲያስወግድ ያግዛል። ሶስተኛ የበሽታ መከላከል አቅምን ያጠናክራል። በቫይታሚን ሲ፣ በቫይታሚን ኬ እና በአንቲኦክሲዳንቶች የተሞላው የጥቅል ጎመን ጭማቂ ወይም ደግሞ ጁስ የበሽታ መከላከያችንን ያጠናክራል። ሰውነታችን ጉንፋን፣ ኢንፌክሽኖችና ፍሉን እንዲዋጋ ይረዳዋል። እንዲሁም ከጊዜ በኋላ የበሽታ የመከላከል አቅምን የሚያዳክም የኦክሲዲቲቭ ስትረስን ይቀንሳል። አራተኛ የልብ ጤናንም ይደግፋል። የጥቅል ጎመን ጭማቂ ወይም ደግሞ ጁስ አንቶሲያኒን እናም ፖሊፊኖል የተባሉ ንጥረ ነገሮችን ይዟል። እነዚህም ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን በመቀነስ የደሞሳጅ ቧንቧ መዘጋትን ይከላከላሉ። የያዘው የፖታሲየም መጠን ደግሞ የደም ግፊትን ለመቆጣጠር ይረዳል። የደም ዝውውርን እናም አጠቃላይ የልብ ስራንም ያሻሽላል። አምስተኛ ቆዳ እንዲያንጸባርቅም ይረዳል። በአንቲኦክሲዳንት በሰልፈር እናም በቫይታሚንስ የበለጸገው የጥቅል ጎመን ጭማቂ ወይም ደግሞ ጁስ ደማችንን ያነጻል። እንዲሁም ኮላጅን እንዲመረት ያበረታታል። ይህም ቆዳ ይበልጥ ግልጽና ወጣት እንዲመስል ያደርጋል ብጉርን የቆዳ ቀለም መለወጥንናም ያለ ጊዜው የሚመጡ የቆዳ መጨማደዶችን ይቀንሳል። ስድስተኛ የምግብ መፈጨትንም ያሻሽላል። የጥቅል ጎመን ጁስ እንደ ተፈጥሯዊ ፕሮባዮቲክስ የማበልጸጊያ ሆኖ ያገለግላል። ጥሩ የሆኑ የአንጀት ባክቴሪያዎችን ይመግባል፣ የአንጀት እንቅስቃሴን ያሻሽላል፣ እንዲሁም የሆድ ድርቀትንና የሆድ መነፋትንም ያስታግሳል። ሰባተኛ ክብደትንም ለመቀነስ ይረዳል። ካሎሪው ዝቅተኛ እና ፋይበሩ ከፍተኛ የሆነው የጥቅል ጎመን ጁስ ለረጅም ጊዜ ጥጋብ እንዲሰማችሁ ያደርጋል። እንዲሁም የስብ ሜታቦሊዝምን ይደግፋል። እንዲሁም የምግብ መፈጨትን በማሻሻልና የውሃ መያዝን በመቀነስ ክብደትን በተፈጥሮ ለመቀነስ ለሚሞክሩ ሰዎች ፍጹም ነው። ስምንተኛ የአንጎልና የነርቭ ተግባርንም ይከላከላል። የጥቅል ጎመን ጭማቂ ወይም ደግሞ ጁስ ለአንጎል ጤና ድጋፍን የሚሰጡ እና የማስታወስ ችሎታን የሚያሻሽሉ ቫይታሚን ኬ፣ አንቶሲያኒን እና አንቲ ኦክሲዳንት የበዛበት ነው። እነዚህ ውዶች በነርፍ ሴሎች ውስጥ ያለውን ብግነትን በመቀነስ የአልዛይመርስ እና ሌሎች የአንጎል መጎዳት በሽታዎችን ስጋትን ይቀንሳሉ። ዘጠነኛ የደም ስኳርንም ለመቆጣጠር ይረዳል። በጥቅል ጎመን ጭማቂ ወይም ደግሞ ጁስ ውስጥ ያለው ፋይበር እና አንቲ ኦክሲዳንት በደም ውስጥ የስኳር መምጠጥን ያዘገያሉ። የኢንሱሊን ሴንሲቲቪቲን ሊያሻሽል ይችላል። ይህም የስኳር በሽታንና የደም ስኳር መጨመርን በተፈጥሮ ለመቆጣጠር ጠቃሚ ያደርገዋል። አስረኛ አጥንትንም ያጠናክራል። የጥቅል ጎመን ጭማቂ ወይም ደግሞ ጁስ ለአጥንት ጤና ወሳኝ የሆኑ ቫይታሚን ኬ እና የካልሲየም እጅግ በጣም ጥሩ ምንጭ ነው። አዘውትሮ መውሰድ በተለይም በእድሜ ለገፉ ሰዎች የአጥንትን ጥግግትን ለመጠበቅና የአጥንት መሳሳትን የኦስቴዎፖሮሲስ አደጋን ለመቀነስ ይረዳል። አስራ አንደኛ ኢንፍላሜሽንን ይቀንሳል። ከፍተኛ የሰልፎራፋንና ካምፕፌሮል መጠኑ እንደ ተፈጥሯዊ አንቲኢንፍላማቶሪ ወኪሎች ሆነው ያገለግላሉ ከአርትራይተስ፣ ከልብ በሽታ እናም ከአውቶኢሚዩን ሁኔታዎች ጋር የተያዘ ስር የሰደደ ኢንፍላሜሽን ወይም ደግሞ ብግነትን ለመቀነስ ይረዳሉ። አስራ ሁለተኛ ሆርሞኖችን ያመዛዝናል። የጥቅል ጎመን ጭማቂ ወይም ደግሞ ጁስ ከመጠን በላይ የሆነ ኤስትሮጅን ከጉበት እንዲወጣ በመርዳት ሆርሞኖችን በተፈጥሮ ለማመጣጠን ይረዳል ይህ በተለይ ከወራ አባ በፊት በሚከሰት ሲንድረም ፕሪ ሜንስትራል ሲንድረም ወይም ደግሞ የወር አበባ ህመም፣ የወር አበባ መዛባት ወይም ደግሞ በሆርሞን ምክንያት ከሚመጣ ብጉር ጋር ለሚታገሉ ሴቶች በጣም ጠቃሚ ነው። ታዲያ ለተሻለ ውጤት ከግማሽ እስከ አንድ ኩባያ ትኩስ የጥቅል ጎመን ጭማቂ ወይም ደግሞ ጁስን በየቀኑ ባዶ ሆድ ላይ ጠጡ። ጣዕሙን ለማሻሻልና ንጥረ ነገሮችን ለመጨመር ከካሮት ወይም ደግሞ ከአፕል ጋር መቀላቀል ትችላላችሁ። ታዲያ የጥቅል ጎመን ጭማቂ ወይም ደግሞ ጁስን በቤት ውስጥ እንዴት እንደምታዘጋጁ ልንገራችሁ። የሚያስፈልጋችሁ ግብዓቶች ግማሽ መካከለኛ መጠን ያለው አረንጓዴ ወይም ደግሞ ወይን ጠጃማ ጥቅል ጎመን ኦርጋኒክ የሆነ ያስፈልጋችኋል። ከአንድ እስከ ሁለት ኩባያ የተጣራ ውሃ ያስፈልጋችኋል። ጣዕሙንና ንጥረ ነገሮችን ደግሞ ለመጨመር አንድ ትንሽ ካሮት ለጣፋጭነት እና ለቫይታሚን ኤ ይዘቱን ይጨምረዋል። እንዲሁም አንድ ፖም ወይም ደግሞ ኪያር ለጥራቱ፣ እንዲሁም ግማሽ ኢንች ዝንጅብል አንቲኢንፍላማቶሪ ጥቅሞቹን ከፍ ያደርጋልና አንድ የሻይ ማንኪያ የሎሚ ጭማቂ ጣዕሙን ለመስጠት እና ለቫይታሚን ሲ ይዘት ለመጨመር ማለት ነው። ታዲያ ይህንን ለማድረግ ብሌንደር ወይም ደግሞ መፍጫ መጠቀም ያስፈልጋል። በጥንቃቄ ጥቅል ጎመኑን እጠቡት ቆሻሻ እናም ጸረ ተባይ መድኃኒቶችን ለማስወገድ የጥቅል ጎመን ቅጠሎቹን በንጹህ ውሃ በደንብ ጠቡ። ባክቴሪያዎቹን ለመግደል ለአምስት ደቂቃዎች ያክል በጨው ውሃ ውስጥ ማድረግም ትችላላችሁ። ታዲያ ከዛም ጎመኑን መቆራረጥ ነው። ከዛ በብሌንደር ውስጥ በጥሩ ሁኔታ እንዲዋሃድ ወደ ትናንሽ ቁርጥራጮች ቁረጡት። የተከተፈውን ጥቅል ጎመን ከአንድ እስከ ሁለት ኩባያ የተጣራ ውሃ ጋር ወደ ብሌንደር ወይም ደግሞ መፍጫውት ጨምሩት። ለስላሳና ወፍራም ፈሳሽ እስክታገኙ ድረስ ፍጩት። ከዛም ጭማቂውን ማጣራት ነው። እንደ አማራጭ ደግሞ ግብአቶቹን መጨመር ትችላላችሁ። የተሻለ ጣዕምን ወይም ደግሞ ንጥረ ነገሮችን ለማግኘት የሎሚ ጭማቂ፣ ዝንጅብል፣ አፕል ወይም ደግሞ ኪያርን ጨምሩበት። ከዛም ወደ ብርጭቆ ውስጥ መቅዳትና ከፍተኛውን ንጥረ ነገር ለማግኘት ወዲያውኑ መጠጣት ነው። ቀዝቃዛ ከፈለጋችሁ ከ10 እስከ 15 ደቂቃዎች በማቀዝቀዣ ውስጥ አስቀምጣችሁ መጠጣት ትችላላችሁ። ከዛም ወዲያውኑ ጠጡት። ለረጅም ጊዜ ከማስቀመጥ ተቆጠቡ። ቫይታሚኖችና ኢንዛይሞቹ እንዳይጠፉ ወዲያውኑ መጠጣት ይመከራል። አስፈላጊ ከሆነ በማቀዝቀዣ ውስጥ አየር በማይገባበት ዕቃ ውስጥ እስከ 12 ሰዓታት ማስቀመጥ ትችላላችሁ። እንዲሁም ከመጠጣታችሁ በፊት አዋሃዱት ወይም ደግሞ ምቱት። ለተሻለ ውጤት ከግማሽ እስከ አንድ ኩባያ ጠዋት ላይ በባዶ ሆድ ጠጡት። ትኩስ ጥሬ ጥቅል ጎመንን ተጠቀሙ። ማብሰል ደግሞ ቫይታሚን ዩን የጨጓራ ቁስለቱን የሚፈውሰውን ውህድን ያጠፈዋል። ጣዕሙ በጣም ጠንካራ ከሆነ ከካሮት፣ ከቀይ ስር ወይም ደግሞ ከአፕል ጭማቂ ጋር ቀላቅሉት። ስኳር ወይም ደግሞ ጨውን ከመጨመር ደግሞ ተቆጠቡ። ታዲያ የጥቅል ጎመን ጭማቂ ወይም ደግሞ ጁስን ከመጠን በላይ የምትጠጡ ከሆነ የሚያስከትለውን የጎንዮሽ ጉዳቶችን እና ምን አይነት ሰዎች ደግሞ መራቅ አለባቸው የሚለውን ደግሞ ልንገራችሁ። የጥቅል ጎመን ጁስ ኃይለኛ የፈውስ ጥቅሞች ቢኖሩትም ከመጠን በላይ መጠጣት ወይም ደግሞ ተገቢ ባልሆነ መንገድ ግን መጠቀም ያልተፈለጉ ውጤቶችን ሊያስከትልባችሁ ይችላል። እነዚህም አንደኛ ጋዝና የሆድ መነፋትን ሊያስከትል ይችላል። ጥቅል ጎመን በሰልፈር እና በራፊኖዝ ለመዋሃድ አስቸጋሪ የሆነ በኮምፕሌክስ ሹገር የበለጸገ የአበባ ጎመን ቤተሰብ አትክልት ነው። ይህ በተለይ ከፍተኛ መጠን በድንገት ከጠጣችሁ ወይም ስሜታዊ የጨጓራ ስርዓት ካላችሁ፣ ጋዝ፣ የሆድ መነፋትና የጨጓራ ምቾት ማጣትን ሊያስከትል ይችላል። በትንሽ መጠን በቀን በሩብ ኩባያ ጀምሮ እና ቀስ በቀስ እያያችሁ ሰውነታችሁ ሲላመድ መጠናችሁን ጨምሩ። ሁለተኛ የታይሮይድ እጢን ስራ ሊያስተጓጉል ይችላል፣ ሃይፖታይሮይዲዝም የምንለው ጥሬ ጥቅል ጎመን የታይሮይድ ሆርሞን ምርትን ሊያስተጓጉሉ የሚችሉ ጎይትሮጅንስ የተባሉ ውህዶችን ይዟል። የታይሮይድ እጢ ስራው ደካማ የሆነባቸው ወይም ደግሞ ሃይፖታይሮይዲዝም ያለባቸው ሰዎች የጥቅል ጎመን ጭማቂን በተደጋጋሚ ወይም በብዛት ከመጠጣት መቆጠብ ይኖርባቸዋል። የጥቅል ጎመን ጁስ ከመስራታችሁ በፊት በጥቂቱ በእንፋሎት ማብሰል የጎይትሮጅን ይዘቱን ይቀንሰዋል። ሶስተኛ፣ ተቅማጥ ወይም ደግሞ የሆድ መረበሽን ሊያስከትል ይችላል። የጥቅል ጎመን ጁስ የምግብ መፈጨትንና ሰውነትን የማጽዳት ሂደትን ያነቃቃል። ነገር ግን ከመጠን በላይ መጠጣት አንጀታችሁን ከመጠን በላይ ሊያነቃቃው ይችላል። ይህ በአንዳንድ ሰዎች ላይ በተለይም ባዶ ሆድ ላይ ከልክ በላይ ከተጠጣ ተቅማጥ ቁርጠት ያለበት ሰገራ ሊያስከትል ይችላል። አራተኛ ደምን የሚያቀጥኑ መድኃኒቶች ጋር ሊጋጭ ይችላል። የጥቅል ጎመን ጭማቂ የደም መርጋትን በሚረዱት ቫይታሚን ኬ የበለጸገ ነው። እንደ ዋርፋሪን ያሉ ደም የሚያቀጥኑ መድኃኒቶችን የሚወስዱ ሰዎች መጠናቸውን መከታተል አለባቸው፣ ምክንያቱም የመድኃኒቱን ውጤታማነት ሊቀንስና የደም መርጋት ሚዛንን ሊያዛባው ይችላል። አምስተኛ የሶዲየም ሴንሲቲቪቲ ነው። ከጨው ወይም ደግሞ ከሌሎች ነገሮች ጋር ከተቀላቀለ በጥቅል ጎመን ጭማቂ ላይ ጨው፣ ቅመም ወይም ጣዕም ሰጪ ነገሮች ካከላችሁ የሶዲየም መጠንን ከፍ ሊያደርግ ይችላል። ይህም የደም ግፊትን ወይም ደግሞ የውሃ ማቆርን ይጨምራል። ሁልጊዜ ንጹህ፣ ጨው ያልተጨመረበት ትኩስ ጭማቂን ምረጡ። ስድስተኛ የደም ስኳርን በጣም ሊቀንስ ይችላል። የጥቅል ጎመን ጭማቂ የደም ስኳርን ለመቆጣጠር ስለሚረዳ ኢንሱሊን ወይም ደግሞ መድኃኒትን የሚጠቀሙ የስኳር ህመምተኞች መጠንቀቅ አለባቸው። ከጠንካራ የስኳር በሽታ መድኃኒቶች ጋር ከተጣመረ ሃይፖግላይሲሚያ ወይም ደግሞ ዝቅተኛ የደም ስኳርን ሊያስከትል ይችላል። የደም ስኳር መጠንን በየጊዜው ተቆጣጠሩ። ሰባተኛ ጠንካራ ጣዕሙ ማቅለሽለሽን ሊያስከትል ይችላል። የጥሬ ጥቅል ጎመን ጭማቂ ጠንካራ የሰልፈር ሽታ እናም ጣዕሙ አንዳንድ ሰዎችን ማቅለሽለሽ ወይም ምቾት ማጣት እንዲሰማቸው ሊያደርግ ይችላል ይህንን ለመቀነስ ለቀለለ ጣዕም ከካሮት ከአፕል ወይም ደግሞ ከኪያር ጭማቂ ጋር ቀላቅላችሁ ተጠቀሙ ታዲያ የጥቅል ጎመን ጭማቂን መራቅ ወይም ደግሞ መመጠን ያለባቸው ሰዎች ምን አይነት ሰዎች እንደሆኑ ደግሞ ልንገራችሁ የታይሮይድ ዕጢ ስራው ደካማ የሆነባቸው ወይም ደግሞ ሃይፖታይሮዲዝም ያለባቸው ሰዎች፣ ደምን የሚያቀጥኑ መድኃኒቶችን እንደ ዋርፋሪንን የሚወስዱ ሰዎች፣ ስሜታዊ የምግብ መፈጨት እንደ ኢሪቴብል ባወር ሲንድረም ወይም ደግሞ የሆድ መነፋት ችግር ያለባቸው ሰዎች፣ ከሆድ ቀዶ ጥገና በማገገም ላይ ያሉ ሰዎች፣ ኢንሱሊን ወይም ደግሞ ግሉኮስን የሚቀንሱ መድኃኒቶችን የሚወስዱ የስኳር ህመምተኞች ግዴታ ሐኪም አስቀድመው ማማከር ይኖርባቸዋል። እንዲሁም እርጉዝ ወይም ጡት የሚያጠቡ ሴቶች መጠኑን መወሰን አለባቸው። በብዛት መጠጣት ደህንነቱ በደንብ አልተጠናም። ታዲያ አስተማማኝ መጠን የሚባለው በቀን ከግማሽ እስከ አንድ ኩባያ ከ120 እስከ 250 ሚሊ ሊትር ትኩስ የሆነ የጥቅል ጎመን ጭማቂ መጠጣት ደህና ነው። ሁልጊዜ ትኩስ ሆኖ በጠዋት በባዶ ሆድ ላይ ለተሻለ ውጤት ጠጡት። እናም ከሁለት እስከ ሶስት ሳምንታት ለተከታታይ ከተጠቀማችሁ በኋላ ደግሞ እረፍት መውሰድ አለባችሁ። ከዛ በኋላ ቢያንስ ለአንድ ሳምንት እረፍት ወስዳችሁ ድጋሜ መጀመር ትችላላችሁ ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ